ወቅታዊና አስገራሚ ወሬዎቻችንን ርዕሶቹን በማስቀደም የዕለቱን ወሬዎቻችንን እናሰማችኋል። ደብረ ጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍን የሚደግፉ የትግራይ ኃይል አባላት በከተማዋ የሚገኘውን ኤፍኤም መቀሌ 104.4ን ትናንት ሐሙስ መቆጣጠራቸውን ቢቢሲ አረጋግጠዋል። አረና ትግራይ የትግራይ ነጻነት ፓርቲና ባይቶና የትግራይ ጊዜያዊ አስተዳደርን መዋቅሮች በማፍረስ በመፈንቅለ መንግስት ስልጣን ለመጠቅ የሚደረገው እንቅስቃሴ ከኤርትራ መንግስት ጋር በመናበብ የሚፈጸም ነው በማለት በጋራ ባወጡት መግለጫ በደብረ ጽዮን ገብረ ሚካኤል የሚመራውን የህወሓት ቡድን ከሰዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር እንዲደርስ የታቀደው የተኩስ አቆም ሀሳብ እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎችን አስቀምጠዋል። የአሜሪካ አየር መንገድ አውሮፕላኑ እሳት መያያዙን ተከትሎ ተሳፋሪዎች በክንፉ በኩል እንዲወጡ በማድረግ ከአደጋው እንዲያመልጡ ተደረገ። የተከበራችሁ ውድ የኢትዮጵያ ልጆች በያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን በዓለማችን ከተከሰቱ ኩነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹ እናሰማችኋለን። አብራችሁን ሆኑ በደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ክንፍን የሚደግፉ የትግራይ ኃይል አባላት መቀሌ ኤፍኤም 104 ነጥብ 1ንና የከተማዋን ከንቲባ ጽሕፈት ቤት ሐሙስ መጋቢት 3 ቀን 2017 ዓ ም ህረት ተቆጣጥረዋል። በተመሳሳይ ይኸው የህወሓት ክንፍ ከዚህ ቀደም በከተማው ምክር ቤት ተመርጠዋል ያላቸውን ዶክተር ረዲ በርሄን ድጋሚ የከተማዋ ከንቲባ አድርጎ ሾመዋል። በፕሬዝዳንት ጌታቸው ረዳ የሚመራው የክልሉ ጊዜያዊ አስተዳደር ከዚህ ቀደም በሌላኛው የህወሓት ክንፍ የተሾሙትን ከንቲባ እንቅስቃሴ በማገድ አቶ ብርሃነ ገብረ ኢየሱስን የመቀሌ ከንቲባ አድርጎ መሾሙ ይታወሳል። በሁለቱ የህወሓት ክንፎች መካከል የተፈጠረውን ውጥረት ተከትሎ አንድ ሚሊዮን የሚጠጋ ነዋሪዎች ያሏት መቀሌ ያለ ከንቲባና ያለ ህዝባዊ አገልግሎት ለአራት ወራት ቆይታለች። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፉ የትግራይ ሰራዊት አዛዦች መሪነትን በተለያዩ የትግራይ ክልል ከተሞች እና ወረዳዎች የሚገኙ የጊዜያዊ አስተዳደር መዋቅሮችን በማፍረስ ጽህፈት ቤቶችን ተቆጣጥረዋል። እንዲሁም በጊዜያዊ አስተዳደሩ ተሹመው የነበሩ አመራሮችን በመተካት ላይ ይገኛል የተሾሙ ያሉት አመራሮች በትግራይ ጦርነት ከመቀስቀሱ በፊት ምርጫ ተካሂዶ የተቋቋመው ምክር ቤት የሾማቸው አመራሮች ናቸው። በሁለት ዓመት የዘለቀውን የትግራይ ጦርነት መቋጨት የሰላም ስምምነት ተከትሎ የፌዴራል መንግስቱ ተቀባይነት የለውም ባለው ምርጫ የተቋቋመው የትግራይ መንግስት እንዲፈርስ ተደርጓል። ሆኖም ጊዜያዊ አስተዳደሩን ለማቋቋም በፈጀው ስድስት ወራት ውስጥ ህገወጥ በተባለው ምርጫ የተሾሙ አመራሮች የክልሉ ከተሞችና ዞኖችን ሲያስተዳድሩ ቆይተዋል። የፕሪቶሪያውን ስምምነት ተከትሎ የጊዜያዊ አስተዳደሩን መሪነት የተረከቡት አቶ ጌታቸው ረዳ አብዛኞቹን አመራሮች በማንሳት በራሳቸው ሾመዋል። እዚህ ቀደም የነበሩ የከተማና የዞን አመራሮች ከመንግስት ስራ በበለጠ የፓርቲውን ተግባራት አስቀድመዋል በማለት በአዳዲስ አመራሮች መተካታቸውም ይታወሳል። እኔ በምክር ቤቱ የሾምኩት ህጋዊ ከንቲባ ነኝ። በመቀሌ ከተማና በሌሎች ከተሞች ማቋቋሚያ አዋጅ 341 ማንኛውም ከንቲባን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 እና በምክትል ሊቀመንበሩ ጌታቸው ረዳ በሚመሩ ቡድኖች ተከፋፍሎ እየተወዛገበ ይገኛል። ለወራት በገለልተኝነት ከቆዩት የትግራይ ሰራዊት አዛዦች መካከል አብዛኞቹ በደብረ ጽዮን ለሚመራው ወገን ድጋፍ መስታቸውን ተከትሎ በክልሉ ውስጥ ስጋት ተፈጥሯል። በሌላ በኩል ደብረ ጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍን የሚደግፉ የትግራይ ኃይል አባላት በከተማዋ የሚገኘውን ኤፍኤም መቀሌ 104.4ን ትናንት ሐሙስ መቆጣጠራቸውን ቢቢሲ አረጋግጠዋል ትናንት ረፋት ላይ የትግራይ ኃይል አባላት የሬዲዮ ጣቢያውን በመቆጣጠር በደብረ ጽዮን የሚመራው የህወሓት ክንፍ የተሾመውን ኃላፊና አዲስ የአመራር ቦርድ በግዳጅ እንዲገቡ ማድረጋቸውን ሰራተኞች ለቢቢሲ ተናግረዋል። በትግራይ ኃይሎች ታጅበው በኃይል ሬዲዮ ጣቢያውን ተቆጣጥረዋል። አሁን ሰራዊቱ የሬዲዮ ጣቢያውን እየጠበቀው ነው። ሰራተኞች ግራ ተጋብተዋል ብለዋል። ቀደም ሲል ጣቢያውን መምራት አለብኝ ሲሉ የነበሩት አቶ ዘመንፈስ ፍሳ እና አዲስ የዳይሬክተሮች ቦርድ ከታጣቂዎች ጋር መምጣታቸውን ሰራተኞች ተናግረዋል። በኢትዮጵያ ብሮድካስቲንግ ባለሥልጣን መተዳደሪያ ደንብ የሚንቀሳቀሰው ኤፍኤም መቀሌ 104.1 በትግራይ ክልል ቴሌቪዥን ፈቃድ ከተሰጠው 16 ዓመታትን አስቆጥሯል። ባለፈው ጥር መጨረሻ ላይ የትግራይ ኃይል አባላት የሬዲዮ ጣቢያውን ለመቆጣጠር ሙከራ ማድረጋቸውን መግለጹ ይታወሳል። በወቅቱ በደብረ ጽዮን ገብረ ሚካኤል የሚመራው የውሃት ክንፍ በምክር ቤቱ ተሾመዋል ያሏቸው የከተማዋ ከንቲባ ዶክተር ረዳይ ተወዘመንፈስ ፍሳን የሬዲዮ ጣቢያው ኃላፊ እንዲሆኑ ሾመዋቸው ነበረ። ነገር ግን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በከንቲባነት ተሾሚ ያለው ያሉትን ዶክተር ረዳይ በማገድ ብርሃነ ገብረ ኢየሱስን በምትካቸው መሾማቸው ይታወሳል። በመሆኑም የትግራይ ኃይል አባላት የሬዲዮ ጣቢያውን ለመቆጣጠር ያደረጉት ሙከራ ሳይሳካ ቀርቶ ነበር። ምንጮች ለቢቢሲ እንደተናገሩት የትግራይ ኃይል አባላት የሬዲዮ ጣቢያውን የተቆጣጠሩት በመደበኛነት ስርጭቱን እያስተላለፈ በነበረበት ወቅት ነው። በአሁኑ ወቅት ቀድመው የተዘጋጁ ፕሮግራሞች እየተላለፉ ነው። ምንም አይነት የቀጥታ ስርጭት የሉ ከሰራተኞች ጋር ስብሰባ እንደሚካሄድ ነግረውናል፣ ሲሉ የጣቢያው ሰራተኞች ለቢቢሲ አስረድተዋል። የትግራይ ሰራዊት አዛዦች ባለፈው ዓመት ነሐሴ ወር ለተካሄደው የህዋት አንድ አስራ አራተኛ ጉባኤ እውቅና በመስጠት በድርጅቱ ሊቀመንበር የሚመራው የህዋት ቡድን ከዚህ ቀደም ያሳለፈውን ውሳኔ እንደሚደግፉ የገለጹ ሲሆን ይህም አጋርነታቸው በዶክተር ደብረጽዮን ለሚመራው ቡድን መሆኑን አመላክተዋል። አዛዦቹ በቅርቡ ባወጡት መግለጫ በጉባኤ ውሳኔ መሰረት የጊዜያዊ አስተዳደር አመራሮች ለውጥ እንደሚደረግ ጥሪ አቅርበዋል የክልሉ ጊዜያዊ አስተዳደር በአዲስ እንዲዋቅር ወስነናል ያሉት የትግራይ ሰራዊት አዛዦች መፈንቅለ መንግስት አውጀዋል ሲል የፕሬዝዳንት ጌታቸው ረዳ ጽህፈት ቤት መክሰሱ ይታወሳል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ፌዴራል መንግስቱ በትግራይ ቀውስ ውስጥ ጣልቃ እንዲገባ ያቀረቡት ሕጋዊ ጥያቄ እንደሌለ ትናንት አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። በሕገ መንግስቱ መሰረት የፌዴራል መንግስት በክልሎች ጣልቃ እንዲገባ መጠየቅ የሚችለው በምርጫ የተቋቋመ ምክር ቤት መሆኑን የጠቀሱት ጌታቸው፣ ጊዜያዊ አስተዳደሩ ግን የፌዴራል መንግስቱ አካል እንደሆነ ተናግረዋል። ጌታቸው ጊዜያዊ አስተዳደሩ የጠየቀው ፌዴራል መንግስቱ ከኃይል እርምጃ ውጪ ችግር ፈጣሪውን ቡድን አደብ እንዲያስገዛ ብቻ መሆኑን ጠቅሰዋል። ችግር ፈጣሪው ቡድን የርዕሰ መስተዳደርነትን ስልጣን ለመቀልበስ ሲል ከፌዴራል መንግስት ጋር ለመደራደር ወደ አዲስ አበባ ሊመጡ ይችላሉ ያሉት ጌታቸው ጠቅላይ ሚኒስትር አብይ ለራሱ የግልና የቡድን ጥቅም ሲል የህዝብን ሰላም፣ የፕሪቶሪያውን ስምምነት፣ የሀገሪቱን መረጋጋት እንደመያዣ ከተጠቀመ አካል ጋር እንዳይደራደር ጠይቃለሁ ብለዋል። ትግራይ ውስጥ ከሚፈጠረው ትርምስ እናተርፋለን ብለው ከሚጠብቁት ኃይሎች መካከል አንዱ የኤርትራ መንግስት መሆኑንም ጌታቸው ጠቅመዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በትግራይ ያሽቆለቆለ የመጣውን ሁኔታ መቀልበስ በሚቻልበት ሁኔታ ዙሪያ በኢትዮጵያ ከአሜሪካ፣ ብሪታንያ፣ ጣሊያን፣ ፈረንሳይ፣ ጀርመንና አውሮፓ ህብረት አምባሳደሮች ጋር መወያየታቸውን አስታውቀዋል። ጌታቸው ውይይቱ የፕሪቶሪያ የግጭት ማቆም ስምምነት ባለድርሻዎች ዳግም በትግራይ ጦርነት እንዳይቀሰቀስ ማድረግ ባለባቸው ጥረቶች ዙሪያ ጭምር እንደሆነ በኤክስ ገጻቸው ላይ ገልጸዋል። በትግራይ ዳግም ጦርነት ከተቀሰቀሰ ስውርና አፍራሽ ዓላማ ያላቸው በርካታ የቀጠናው ኃይሎች ሊገቡበት የሚችሉበት እድል እንዳለ ጌታቸው ጠቁመዋል። አረና ትግራይ የትግራይ ነጻነት ፓርቲና ባይቶና የትግራይ ጊዜያዊ አስተዳደርን መዋቅሮች በማፍረስ በመፈንቅለ መንግስት ስልጣን ለመጠቀም የሚደረገው እንቅስቃሴ ከኤርትራ መንግስት ጋር በመናበብ የሚፈጸም ነው በማለት በጋራ በወጡት መግለጫ በደብረጽዮን ገብረ ሚካኤል የሚመራውን የህወሓት ቡድን ከሰዋል። ፓርቲዎቹ የኤርትራ መንግስትን ጣልቃ ገብነትና የሌሎች የውጭ ኃይሎችን አፍራሽ ሚና ለማክሸፍ አፋጣኝ እርምጃ መወሰድ ያስፈልጋል ብለዋል። ዓለም አቀፉ ህብረተሰብና የፕሪቶሪያው የግጭት ማቆም ስምምነት አፈራራሚዎች በአስቸኳይ ጣልቃ እንዲገቡ ፓርቲዎቹ ጠይቀዋል። በክልሉ የተባባሰ ሁነት እንዳይፈጠርና ቀጠናዊ ቀውስ እንዳይነግስ የህግ የበላይነት መከበር እንዳለበትም ፓርቲዎቹ አሳስበዋል። የታንዛኒያ መንግስት የኤነርጂ ተቆጣጣሪ ባለስልጣን በኬንያ በኩል ኤሌክትሪክ ኃይል ከኢትዮጵያ ለመግዛት የቀረበውን የሶስትዮሽ ስምምነት አዋጭነት ትንተና ማጠናቀቁን መግለጹን ዘ ኢስት አፍሪካን ጋዜጣ ዘግቧል። ተቆጣጣሪው ባለስልጣን የስምምነቱን ግምገማ በተያዘው ወር እንደሚያጸድቅ ማስታወቁን ዘገባው ጠቅሷል። ታንዛኒያ ኤሌክትሪክ ኃይሉን ማስገባት እንድትጀምር ጥያቄ እንደቀረበላት ተቆጣጣሪ ባለስልጣን ገልጿል ተብሏል። ታንዛኒያ ከኢትዮጵያ 100 ሜጋ ዋት ኃይል ለመግዛት ከስምምነት ላይ መድረሷ ይታወሳል። ኬንያና ኢትዮጵያ ባለ 510 ኪሎ ሜትር ርዝማን ያለው የኃይል ማስተላለፊያ መስመር ዘርግተዋል። ኢትዮጵያ በብሪክስ የግብርና የቴክኒክ ቡድን ስብሰባ ላይ እየተሳተፈች ነው። የኢትዮጵያ ልዑክ በብራዚል እየተካሄደ በሚገኘው የመጀመሪያው የ2025 የብሪክስ አባል አገራት የግብርና የቴክኒክ ቡድን ስብሰባ ላይ እየተሳተፈ ይገኛል። በስብሰባው ላይ በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ የኢትዮጵያ መንግስት የግብርናውን ዘርፍ በማዘመን የምግብ ዋስትናን ለማረጋገጥ እያከናወናቸው ስላሉ ተግባራት ገለጻ አድርገዋል። በዚህም በተለይ የስንዴ ብሔራዊ ምርትን በማሳደግና በአረንጓዴ አሻራ ስራዎች ስለተመዘገቡ ውጤቶች አስረድተዋል። ብሪክስ ማዕቀፍ ግብርና በተለይም የቤተሰብ ግብርና የትብብር መስክ ሊሆን እንደሚገባና እዚህ ረገድ ልምድ በመለዋወጥ የቴክኖሎጂ ሽግግርን ማሳለጥና የግብርና ግብዓቶች አቅርቦትን ማስፋፋት እንደሚገባ ማሳሰባቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመላክታል። ሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር እንዲደርስ የታቀደው የተኩስ አቆም ሀሳብ እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎችን አስቀምጠዋል። ሩሲያው ፕሬዝዳንት በጉዳዩ ዙሪያ ምላሽ የሰጡት በዚህ ሳምንት መጀመሪያ ዩክሬን ከአሜሪካ ጋር ባደረገችው ውይይት የቀረበውን የሰላሳ ቀናት የተኩስ አቆም እቅድ መቀበሏን ተከትሎ ነው። የዩክሬኑ ፕሬዝዳንት ቭላዲሚር ዘሌንስኪ በእቅዱ ዙሪያ ፑቲን የሰጡትን ምላሽ የማይጨበጥ ከማለት ባለፈ በሩሲያ ላይ ተጨማሪ ማዕቀብ እንዲጣል ጠይቀዋል። ይበንዲ እንዳለ አሜሪካ በሩሲያ የነዳጅ እና የባንክ ዘርፎች ላይ ተጨማሪ ማቀብ ጥላለች። ፑቲን ሐሙስለት በሞስኮ በተካሄደ ጋዜጣዊ መግለጫ ላይ የተኩስ አቆም ሐሳቡን ትክክለኛ ሲሆን እኛም እንደግፈዋለን ነገር ግን ልንወያይባቸው የሚገቡ ጥያቄዎች አሉ ብለዋል። የተኩስ አቆም ስምምነቱ ወደ ዘላቂ ሰላም ሊያመራና የዚህ ቀውስ መንስኤ ማስወገድ ሊኖርበት ይገባል ብለዋል ፑቲን። ከአሜሪካውያን አጋሮቻችን ጋር መደራደር አለብን፣ ምናልባትም ወደ ዶናልድ ትራምፕ ስልክ እደውላለሁ ብለዋል። ለዩክሬን ወገን ለ30 ቀናት የሚቆይ የተኩስ አቆም ስምምነት መደረጉ ጥሩ ነው ሲሉ ፑቲን አክለዋል። እኛ ብንደግፈውም ግን ልዩነቶች አሉን ብለዋል። ዩክሬን ባለፈው ዓመት ወታደራዊ ዘመጃ በማድረግ የተወሰነ አካባቢ የተቆጣጠረችበት ኩርኩስ ግዛት አንደኛው ርዕሰ ጉዳይ መሆኑን ፑቲን ተናግረዋል። ሩሲያ ኩርኩስን ሙሉ በሙሉ ተቆጣጥራለች ከማለት ባለፈ በስፍራው ያሉት የዩክሬን ወታደሮችን ተቆጣጥረዋል ብለዋል። መውጣት እየሞከሩ ቢሆንም እኛ ግን ተቆጣጥረናል። መሳሪያዎችን በየቦታው ጥለዋል። ኩርኩስ ውስጥ ለዩክሬናውያን ሁለት አማራጮች ብቻ አሉ፣ እጅ መስጠት ወይም መሞት ብለዋል። ፑቲን የተኩስ አቆም እንዴት እንደሚሰራ የቀረቡ አንዳንድ ጥያቄዎችን ሲገልጹም፣ እነዚያ 30 ቀናት እንዴት ጥቅም ላይ ይውላሉ? ዩክሬን እንድትደራጅ ነው እንድትታጠቅ ነው ሰዎችን ለማሰልጠን ነው ወይስ እነዚህን ነገሮች አይሆኑም? ምን ነው የምትሉት? እንዴትስ ቁጥጥር ይደረግበታል? ሲሉ ጠይቀዋል። ትግሉ እንዲቆም ማን ነው ትዕዛዙን የሚሰጠው? ምን ዋጋ ሲያስከፍላል? ከ200 ኪሎ ሜትር በላይ የሚሆን ስፍራ ማን ነው የተኩስ አቁሙን እንዳፈረሰ ማን ነው የሚወስነው? እነዚህ ሁሉ ጥያቄዎች ከሁለቱም ወገን ጥንቃቄ የተሞላበት ስራ ይጠይቃል። ማንስ ይቆጣጠረዋል ሲሉ በርካታ ጥያቄዎችን ወርውረዋል። ፑቲን በቀጥታ ልቀበለውም አላለም፣ ነገር ግን በተግባር ውድቅ ለማድረግ እያዘጋጀ ነው ሲሉ ዘለንስኪ በምሽት በሚያስተላልፉት የቪዲዮ መልእክታቸው ላይ ተናግረዋል። ፑቲን በእርግጥ ይህን ጦርነት መቀጠልና የዩክሬናውያንን መግደል እንደሚፈልግ በቀጥታ ለፕሬዝዳንት ትራምፕ ለመናገር ይፈራል ሲሉ ዘለንስኪ ተችተዋል። የፑቲንን አስተያየት ተከትሎ በዋይት ሃውስ ንግግር ያደረጉት ፕሬዝዳንት ትራምፕ በበኩላቸው ሩሲያው መሪ ጋር ለመገናኘት እንደሚፈልጉና ሰላሳ ቀናት የሰላም ስምነቱ ሩሲያ ትክክለኛውን ነገር ታደርጋለች የሚል እምነት እንዳላቸው ተናግረዋል። ከሩሲያ የተኩስ አቁምን ማየት እንፈልጋለን ብለዋል። ቀደም ብለው ከኔቶ ዋና ደጋፊ ማርክ ሩት ጋር በኦቫል ኦፊስ ባደረጉት ስብሰባ ላይ ቀደም ሲል ከዩክሬን ጋር በዝርዝር ጉዳዮች መወያየታቸውን ትራምፕ ለጋዜጠኞች ተናግረዋል። ከዩክሬን ግዛት ስለሚጠበቁና ስለሚነጠቁት እንዲሁም ደግሞ ስለሌሎች የመጨረሻ ስምምነቱ ጉዳዮች እየተነጋገርን ነበር ብለዋል። የመጨረሻ ስምምነት ብዙ ዝርዝሮች ጉዳዮች ላይ ውይይት ተደርጓል። ዩክሬን ኔቶ ስለመቀላቀል ጉዳይ ትራምፕ በሰጡት አስተያየት መልሱ ምን እንደሆነ ሁሉም ሰው ያውቀዋል ብለዋል። በሩሲያ ነዳጅና ጋዝ ላይ የተጣለው አዲስ ማዕቀብ የትራምፕ አስተዳደር የአሜሪካን የክፍያ ስርዓት የበለጠ በመገደብ ለሌሎች ሀገራት የሩሲያን ነዳጅ መግዛት አስቸጋሪ እንዲሆንባቸው አድርገዋል። በሌላ በኩል ፑቲን ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በሞስኮ በዝግ መክረዋል። ቀደም ብሎ ዩክሬን ረዳት ዩሪ ኡሻኮቭ በአሜሪካ የቀረበውን የተኩስ አቆም ሐሳብ ውድቅ አድርገውታል ረቡዕ ዕለት ክሬምሊን ፑቲን በወታደራዊ ልብስ የሩሲያን ኩርኩስ ግዛት ሲጎበኙ የሚያሳይ ቪዲዮ አውጥተዋል ሩሲያ ቁልፍ የሆነችውን የሹድዛ ከተማን መልሳ መያዟን አስታውቃለች ዴሞክራቲክ ሪፐብሊክ ኮንጎ በኮባልት ማዕድን ላይ ለአራት ወራት የሚጸና የወጪ ንግድ ቀባጣለች። ይህን ተከትሎ የስልክ ላፕቶፕና የኤሌክትሪክ መኪና ዋጋ ላይ ዓለም አቀፍ ተጽዕኖ እንዳይፈጠርም ተሰግቷል። የኮባልት ማዕድን ለበርካታ ኤሌክትሮኒክስ ምርቶች ግብዓት ሆኖ ያገለግላል። የዚህ ማዕድን ከፍተኛ አምራች ደግሞ ዴሞክራቲክ ሪፐብሊክ ኮንጎ ናት። ኮባልት በተፈጥሮ ጠንካራ ቀለሙ አብረቅራቂና ፈካ ያለ ግራጫነት የሚያደላ የከበረ ማዕድን ነው። የሚገኘውም ከኒኬልና ከመዳብ ተረፈ ምርት ነው። ማናቸውም ኃይል ተቀብለው የሚሞሉ ሪቻርድ ጀብር የኤሌክትሮኒክስ መሳሪያዎችን ለመስራት እጅግ አስፈላጊ ሲሆን በተለይ ዘመናዊ ስልክ፣ ላፕቶፕና የኤሌክትሪክ መሳሪያዎችን ካለዚህ ማዕድን የሚታሰቡ አይደሉም። ከዚህ ባሻገር ማዕድኑ የጀት ሞተር አካልን ለመስራትም ይውላል። ከፍተኛ ኃይልን መቋቋም መቻሉ ደግሞ ማንኛውንም ከባድ ነገሮች ለመቆራረጥ የሚውሉ ከባድና ቀላል መሳሪያዎች ለመስራት ያገለግላል። በህክምናው ዘርፍ ደግሞ በቀዶ ሕክምና ለሚገቡት ቅይጥ አርቲፊሻል ስራዎች ለምሳሌ ለተተኪ ጥርስ ተመራጭ ያደርገዋል። ይህ እጅግ አስፈላጊ ማዕድን ሰባ ከመቶ የሚመረተው ከዴሞክራቲክ ሪፐብሊክ ኮንጎ ነው። ኮንጎ በዚህ ማዕድን የወጪ ንግድ ላይ የአራት ወራት ቀባ የጣልኩት በዓለም ገበያ ላይ የምርት መትረፍረፍ ስላጋጠመ ነው ብላለች። ይህም በመሆኑ የዚህ ማዕድን ዋጋ አሽቆልቁሏል። የአሜሪካ አየር መንገድ አውሮፕላኑ እሳት መያያዙን ተከትሎ ተሳፋሪዎች በክንፉ በኩል እንዲወጡ በማድረግ ከአደጋው እንዲያመልጡ ተደረገ። በአደጋው ምንም አይነት ጉዳት አልደረሰም። ተሳፋሪዎቹ በኮሎራዶ አየር ማረፊያ ማኮብኮቢያ ላይ እንዲቆዩ መደረጉም ተገልጿል። አደጋውን ለመከላከል የተደረገውን ጥረት በሚያሳይ ቪዲዮ ላይ ተሳፋሪዎች በቦይንግ አውሮፕላኑ ክንፍ ላይ ቆመው እሳት የተቀጣጠለም የተወሰኑ ተጓዦች ቦርሳዎቻቸውን ይዘው ታይተዋል። የዩናይትድ ስቴትስ አቪዬሽን ኤጀንሲ ኤፍኤኤ በዴንቨር ዓለም አቀፍ አውሮፕላን ማረፊያ ተሳፋሪዎች ከአውሮፕላኑ ለመውጣት በቀላሉ የሚዘረጉ መንሸራተቻዎችን መጠቀማቸውን ጠቅሶ የችግሩን መንስኤ አጣራለሁ ብለዋል። የከፋ ጉዳት እንዳልደረሰም ሪፖርት ቢደረግም አየር ማረፊያው 12 መንገደኞች ቀላል ባለ ጉዳት ሆስፒታል መወሰዳቸውን አክሏል። አውሮፕላኑ ከኮሎራዶ ስፕሪንግ ተነስቶ ቴክሳስ ወደሚገኘው ዳላስ ፎርት ዋርዝ ዓለም አቀፍ አውሮፕላን ማረፊያ እየተጓዘ ነበር ሲል ኤፍኤኤ ለቢቢሲ በላከው መግለጫ አስታውቋል። ሰራተኞቹ የሞተር ንዝረት መኖሩን ሪፖርት ካደረጉ በኋላ አውሮፕላኑ ሌሊት 7 ሰዓት ከ15 ሰዓት ላይ ወደ ዴንቨር አቅጣጫ መቀየሩን ኤፍኤ ዘግ ተናግረዋል። አውሮፕላኑ ካረፈ በኋላ ወደ ማቆሚያው በሚያቀናበት ወቅት ማኮብኮቢያው ላይ ሲጓዝ በእሳት ተያይዟል። የአሜሪካ አየር መንገድ በበኩሉ አውሮፕላኑ 172 መንገደኞችና ስድስት የበረራ ሰራተኞችና አሳፍሮ እንደነበርና ሁሉም በሰላም መውጣታቸውን ገልጸዋል። አውሮፕላኑ የቦይንግ ስሪት 737 800 እንደሆነና ከሞተር ጋር የተያያዘ ችግር አጋጥሞታል ብሏል። የአየር ማረፊያው ቃል አቀባይ ማይክል ኮኖፓሌሴ እንዳሉት በአውሮፕላን ማረፊያው በሚገኙ የተለያዩ በሮች ጭስ እና ነበልባል ይታይ ነበር ብለዋል። እሳቱ በቁጥጥር ስር መዋሉን እና በሌሎች በረራዎች ላይ መጓተት አለመከተሉንም ገልጸዋል። አየር ማረፊያ ውስጥ ከነበሩት መካከል አንዳንዶች ጥቁር ጭስ አየሩን በሞላበት ወቅት የአውሮፕላኑ ተሳፋሪዎች ክንፉ ላይ በመውጣት ከእሳቱ ሲሸሹ የሚያሳይ ቪዲዮ በማህበራዊ ሚዲያ ለቀዋል። ምድር ላይ የነበሩ ሰራተኞች ወደ ክንፉ መሰላል ለማድረስ ሲጣድፉም ታይተዋል። አውሮፕላኑ የቀኝ ሞተር ስር ነበልባል በሚታይበት ወቅት አውሮፕላኑ የኋላ በር በኩል ተሳፋሪዎች እንዲወጡ መንሸራተቻዎች ተዘርግተው በአንድ ቪዲዮ ላይ ታይተዋል። ክስተቱ በሰሜን አሜሪካ ከቅርብ ጊዜ ወዲህ ከፍተኛ ደረጃ ላይ የደረሱ አደጋዎች ሀገሮች የአቪዬሽን ደህንነት ላይ ስጋትን መፍጠራቸውን የተከተለ ነው። የአሜሪካ አየር መንገድ አውሮፕላን ከአሜሪካ ጦር ብላክ ሀውስ ሄሊኮፕተር ጋር በዋሽንግተን ዲሲ በአየር ላይ በመጋጨቱ በደረሰ ከባድ አደጋ የ67 ሰዎች ሕይወት አልፈዋል። በዩናይትድ ስቴትስ የመዲና የተከሰተው አደጋ የአየር ትራፊክ ተቆጣጣሪዎችን እጥረት እና በስራ ጫናዎች ጥያቄ አስነስቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የመንግስት ወጪ ቆጣቢ ጥረቶች አካል በማድረግ በመቶዎች የሚቆጠሩ የኤፍኤኤኤ የሞከራ ጊዜ ሰራተኞችን ውል አቋርጧል። ውሉ ተቋርጠው ከዋሽንግተን ዲሲ ጋር አደጋ ከሳምንታት በኋላ ነው። ውላቸው ከተቋረጡ የኤፍኤኤ ሰራተኞች መካከል የጥገና መካኒኮች፣ የአካባቢ ጥበቃ ሰራተኞችና የቴክኒክ ረዳቶች ይገኙበታል ተብለዋል።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 ቅጣይ እስከምንገናኝ ሰናይ ጊዜ ይሁንላችሁ።